አዲሱ የኢትዮጵያ ግድብ በሳሊኒ ጠቅላይ ሚኒስትሩ በጣሊያን ለአዲስ ግድብ ጅማሮ አዲሱ ግድብ ጊቢ አምስት ወይንስ መንዳያ? ኢትዮጵያ የጀመረቻቸውን ግድቦች ልትቋጭ ጫፍ ደርሳለች። በቀጣይ የሚገለጡ አዳዲስ የግድብ ፕሮጀክቶችን ብቅ ብለዋል። ጠቅላይ ሚኒስትር አብይ ከሰሞኑ ጣሊያን ገብተዋል። በጣሊያን ቆይታቸው ደግሞ የሳሊኒን ስራ አስኪያጅ አግኝተው ስለ አዲሱ ግድብ ተወያይተዋል። ኮይሻን ያስጀመረውን የጣሊያን ባንክ ሳቼንም እንደሚያነጋግሩ ይጠበቃል። ይህ ሁሉ ጥረት ታዲያ ለአንድ ነገር ነው፣ ሌላ አስደናቂ ግዙፍ የኃይል ማመንጫ ፕሮጀክት እውን ለማድረግ። ታዲያ አዲሱ ፕሮጀክት ማን ነው? ጊቢያ አምስት ወይንስ መንዳያ? ሰሞነኛ ጥንቀቅ ያለ መረጃ አለው። ሰላም፣ የተወደዳችሁ የሰሞነኛ ቤተሰቦች የኢትዮጵያ ሕዳሴ ግድብ በመጪው መስከረም ይመረቃል ተብሎ ይጠበቃል። ኮይሻም ወደ ሰባ በመቶ ግንባታው ደርሷል። ስለዚህ ሀገሪቱ አሁን ሌላ ድንቅ ግድብን ለመገንባት ዙሪያ ገባዋን እየተመለከተች ነው። ጠቅላዩ በጣሊያን የሳሊኒን ዋና ሰው ያገኙትም ለዚህ ድንቅ ዓላማ ነው። ሳሊኒ በኢትዮጵያ አብዛኞቹን የኃይል ማመንጫ ፕሮጀክቶች የሰራ ሲሆን አሁንም አዲሱ መጪው ፕሮጀክት እጁ ላይ ነው። በዛሬው ቆይታችን ታዲያ አዲሱ ግድብ የትኛው ነው፣ ጊቤ አምስት ወይንስ መንዳያ የሚለውን እንዳሰሳለን። የጠቅላይ ሚኒስትሩን ጥረትም እናያለን። ሳሊኒ በኢትዮጵያ ከገነባቸው ድንቅ ፕሮጀክቶችም ሶስቱን እንዳሰሳለን። አብራችሁን ቆዩ። ጠቅላይ ሚኒስትሩ በጣሊያን ይፋዊ የሥራ ጉብኝት ሲያደርጉ ከሳሊኒ ኮንስትራክሽን ኩባንያ ዋና ሥራ አስፈጻሚ ከሆኑት ፔትሮ ሳሊኒ ጋር በፕሮጀክቶች አፈጻጸም ዙሪያ ምክክር እያደረጉ ሲሆን በኢትዮጵያ ለረጅም ዓመታት የሚደንቁ ፕሮጀክቶችን የሰራውና የኢትዮጵያ አስተማማኝ የልማት አጋር የሆነው ሳሊኒ ኮንስትራክሽን አብዛኞቹ የኢትዮጵያ የኃይል ማመንጫ ግድቦች ላይ የተሳተፈና የገነባ ሲሆን በዋናነት ደግሞ የታላቁን የሕዳሴ ግድብ ለፍጻሜ ምዕራፍ ላይ ያደረሰ ነው። በዛው ትይዩ የጊቤ አራት ወይንም የኮይሻ ግድብን እየገነባ ሲሆን የሕዳሴ ግድቡ በመጪው ወራት ሲመረቅ በዛው እለት አዲስ የግድብ ግንባታ መሠረት ለመጣል ዝግጅት እየተደረገ ነው። አዲሱ ግድብ ጊቤ አምስት ወይንስ መንዳያ? ኢትዮጵያ በብዙ ፈተናዎች እያለፈች ያለች ድንቅ ሀገር ናት። በዚህ ውጥረትና ናዳ መሃል ግን አስደናቂ የኃይል ማመንጫ ግድቦችን ገንብታ ጨርሳለች። በእርግጥ የግድብ ግንባታ ከመሰረቱ ብዙ ጥያቄዎችን የሚያስነሳ ጥቅማችን ይነካል የሚሉ ጎረቤቶችን የሚያስቆጣ ነው። ያም ሆነ ይህ ግን ኢትዮጵያ በቀጣይ በግንባታ ላይ የሚገኙ ፕሮጀክቶች በተቀመጠው የጊዜ ገደብ እንደተጠናቀቁ ሳሊኒ ሌላኛውን ድንቅ ግድብ ግንባታውን ይጀምረዋል። አሁን የኢትዮጵያ እጅ ላይ ያሉ ሁለት ድንቅ የግድብ እቅዶች አሉ። አንደኛው ከኮይሻ ቀጥሎ እዛው ጊቤ ወንዝ ላይ የሚሰራው ጊቤ አምስት ሲሆን ሌላኛው ደግሞ አስደናቂው ህዳሴ ሁለት መንደያ ነው። እነዚህ ሁለት ፕሮጀክቶች የጊዜ ጉዳይ እንጂ አንዱ ቀድሞ ሌላኛው ቆይቶ መሰራቱ የሚቀር አይሆንም። ለእውነት የቀረበው ጊቤ አምስት ይህ የቀጣይ በሳሊኒ ኮንስትራክሽን ይሰራል የተባለው ሌላኛው ግድብ 625 ሜጋዋት የማመንጨት እቅድ የተያዘለት ሲሆን የሃይድሮ ኤሌክትሪክ ግድብ ግንባታውን ለማስጀመር ዝግጅቱ ተጠናቋል። በእርግጥ ሀገሪቱ ላይ ሌላ ፈተና ላለመጨመር ሲባል በመንግስት ደረጃ ይፋ አልተደረገም። ነገር ግን ከወሳኝ ምንጮች እንዳገኘ ነው መረጃ ከሆነ ጠቅላይ ሚኒስትሩ ወደ ጣሊያን የዘለቁት አንድም በሳሊኒ ኮንስትራክሽን ኩባንያ ግንባታው በፍጥነት እየተከናወነ ከሚገኘው ጊቤ አራት ወይንም ኮይሻ የሃይድሮ ኤሌክትሪክ ማመንጫ ግድብ በመቀጠል ስለሚገነባው ጊቤ አምስት የሃይድሮ ኤሌክትሪክ ግድብ ግንባታ ለመነጋገር ነው። አዲሱ የሃይድሮ ኤሌክትሪክ ግድብ ሲጠናቀቅ ታዲያ 625 ሜጋዋት ኃይል ከማመንጨት ባለፈ ግድቡ በአካባቢው ለታቀደው ገበያ ተኮር ሰፋፊ የግብርና ልማት ወይንም ኮሜርሻል አግሪካልቸር በቂ የመስኖ ውሃ የሚያቀርብ ግድብ ሆኖ እንዲያገለግል ታቅዷል። ግንባታው ሙሉ በሙሉ የጣሊያኑ ሳሊኒ ኮንስትራክሽን ኩባንያ የሚሰራው ሲሆን የግንባታ ወጪው ሙሉ በሙሉ በኢትዮጵያ መንግስት የሚሸፈን ይሆናል። ከሀሳብ የዘለለው መንዳያ ግድብ በኢትዮጵያ ቀጣዩ ትልቁ የሃይድሮኤሌክትሪክ ግድብ የትኛው ነው፣ መቼስ ይጀመራል የሚለውን ጥያቄ ትንሽ አዳጋች የሚያደርገው የግድብ ግንባታ እንደ ግዝፈቱ መጠንና እንደ ፕሮጀክቱ ሰፊ የእቅድ በቂ የአዋጭነት ጥናት፣ የገንዘብ ድጋፍና አንዳንድም የጨረታ ሂደቶችን የሚጠይቁ በመሆናቸው ትክክለኛውን ጊዜ መናገር ከባድ ነው። በተለይም ደግሞ የመንግስት ቅድሚያ የሚሰጣቸው ጉዳዮችና የገንዘብ አቅርቦትም ሊለዋወጡ ይችላሉ። ሆኖም ባለው መረጃና ኢትዮጵያ ባወጣቻቸው የግቦች መሰረት ቀጥሎ የሚወጣው ሌላኛው ፕሮጀክት እዛው የአባይ ወንዝ ላይ የሚገነባው መንዳያ ነው። መንዳያ የሃይድሮ ኤሌክትሪክ ፕሮጀክት ከህዳሴ ግድብ ወራጅ ላይ በአባይ ወንዝ ላይ ሊገነቡ ከታሰቡት ግድቦች አንዱ ሲሆን ይህ እቅድ ተፋሰሱ ላይ እንዲሰራ የረጅም ጊዜ ስትራቴጂካዊ እቅድ የተቀመጠለት ነው። ፕሮጀክቱ ሲሰራ ወደ 200 ሜጋዋት የሚደርስ ኃይል የማመንጨት አቅም የሚኖረው ሲሆን ይህም ለኢትዮጵያ የኤሌክትሪክ ኃይል አቅርቦት ትልቅ አስተዋጽኦ ያደርጋል። ግንባታው በፈረንጆቹ 2027 ዓ ም ተጀምሮ በ2035 ሙሉ በሙሉ ሥራ እንዲጀምር እቅድ ተይዞለታል። በእርግጥም አሁን እየተሰሩና እየተጠናቀቁ ካሉ የግድብ ግንባታዎች ቀጥሎ ትክክለኛ የጊዜ ሰሌዳ የተቀመጠለት ፕሮጀክት መንዳያ ነው። ኢትዮጵያ ትልቅ የውሃ ኃይል አቅም ያላት ሀገር በመሆኗ ወደፊትም ሌሎች ግድቦችን የመገንባት እቅድ አላት። ከእነዚህም መካከል ግን ፐብሊክ ፕራይቬት ፓርትነርሺፕ ሊገነባ የታቀደው መንደያ ግድብ ነው። የዚህ ግድብ እውን መሆን በቅርቡ ማለትም የኢትዮጵያ ሕዳሴ ግድብ በሚመረቅበት ወቅት ይፋ ይደረጋል ተብሎ ይጠበቃል። ሳሊኒ የገነባቸው ሶስት ድንቅ የኢትዮጵያ የኃይል ማመንጫ ፕሮጀክቶች ሳሊኒ አሁን አዲሱን የኢትዮጵያ ግድብ ከመጀመሩ አስቀድሞ ለረጅም ዓመታት የግንባታ ብቃቱን በተለያዩ ፕሮጀክቶች አስመስክሯል። ከብዙዎቹ በጥቂቱ የምንዳሰስ ሲሆን ከሰራቸው ፕሮጀክቶች ምርጥ ሶስቱን መርጠን እናያለን። አንደኛ ጣና በለስ የሃይድሮ ኤሌክትሪክ ኃይል ማመንጫ ፕሮጀክት። ይሄ የጣና በለስ የኃይል ማመንጫ የሚደንቅ ሆኖ የተሰራና በጠቅላላ ወደ 460 ሜጋዋት ኃይል የሚያመነጭ ብሎም ከ140 ሄክታር በላይ መሬትን በመስኖ የሚያለማ ነው። ግንባታው በፈረንጆቹ 2005 ተጀምሮ በ2010 ተጠናቆ አገልግሎት መስጠት የጀመረ ሲሆን የግድቡ አይነት ለየት ያለ ነው። ይህ ማለት ደግሞ የኃይል ማመንጫው የጣና ሐይቅን ውሃ በመጠቀም የሚሠራ ባለሰው ሰራሽ ወንዝ ወይም ረን ኦፍ ሪቨር ግድብ ነው። በዚህም ምንም አይነት ከፍ ያለ ባህላዊ የግድብ ግንባታ የለውም። ይልቁንም የውሃ መግቢያ ስርዓቱና በኃይል ማመንጫ መቶ አርባ ሜትር የውሃ ፍሰት አለው። ዋናው የውሃ ማስተላለፊያ ዋሻም በጠቅላላ 14.8 ኪሎ ሜትር ርዝመት ያለው ሲሆን ይህ ማለት የጣና ሐይቅ ውሃ ረጅም ርቀት በዋሻ ተጉዞ ኃይል ያመነጫል፣ የወጣው ውሃም መስኖ ያለማል ማለት ነው። ፕሮጀክቱ በጠቅላላ 460 ሜጋዋት ኃይል የሚያመነጭ ሲሆን አራት ባለ 115 ሜጋዋት ተርባይኖች ተገጥመውለታል። ለጠቅላላው ፕሮጀክት ግንባታው ማለትም ዋሻዎችንና የኃይል ማመንጫዎችን ለመገንባት እልፍ የኮንክሪት ናዳዎችን ተጠቅመዋል። የኃይል ማመንጫው የጣና ሐይቅን ውሃ ስለሚጠቀም አዲስ የውሃ ማጠራቀሚያ ግድብ አልተገነባለትም። በግንባታው ወቅት ብዙ ሺህ ሰራተኞች የተሳተፉ ሲሆን ለግንባታው ከባድ የቁፋሮ ማሽነሪዎች፣ የጭነት መኪናዎች፣ የዋሻ ቁፋሮ ማሽኖች ጥቅም ላይ ውለዋል። ሳሊኒ በከፍተኛ ጥንቃቄ በአዲስ ቴክኖሎጂ የገነባው አስደናቂ የኃይል ማመንጫ ነው። ጣና በለስ ሁለተኛ። ግልገል ጊቤ ሶስት የሃይድሮ ኤሌክትሪክ ኃይል ማመንጫ ፕሮጀክት ይህ ድንቅ ፕሮጀክት ደግሞ የጊቤ ወንዝን መሰረት አድርጎና ከጊቤ አንድና ሁለት ቀጥሎ የተሰራ ድንቅ ግድብ ሲሆን እንደ ቀደምቶቹ ሁሉ ግንባታው በሳሊኒ የተገነባ ነው። ይሄ ድንቅ ግድብ በአፍሪካ የመጀመሪያው ከፍተኛ ቁመት ያለው አርሲሲ ግድብ ሲሆን 243 ሜትር ከፍታ በመያዝ ዓለም ላይ ካሉ ከፍተኛ ግድቦች አንዱ ነው። ግድቡ በጠቅላላ 1870 ሜጋዋት ኃይል የማመንጨት አቅም ያለው ሲሆን አስር በዓለም 187 ሜጋዋት ተርባይኖች ተገጥመውለታል። በጠቅላላ ደግሞ ግድቡን ለመገንባት 6.2 ሚሊዮን ሜትሪክ ኪዩብ ሮለር ኮምፓክትድ ኮንክሪት አርሲሲ ጥቅም ላይ የዋለ ሲሆን ውሃ ማጠራቀሚያ ግድቡ ጠቅላላ መጠን 14.7 ቢሊዮን ሜትር ኪውብ ነው። ፕሮጀክቱን እውን ለማድረግ በግንባታ ወቅት ወደ 13 ሺህ ሰራተኞች ቀጥሮ የነበረ ሲሆን አብዛኞቹ የአገር ውስጥ ሰራተኞች ነበሩ። ግንባታው ላይ ከፍተኛ የሥራ ተሽከርካሪዎችና ማሽነሪዎች ጥቅም ላይ የዋሉ ሲሆን ከእነዚህም መካከል በመቶዎች የሚቆጠሩ ከባድ የጭነት መኪናዎች፣ በርካታ የቁፋሮ ኤክስካቫተርስ፣ ሎደሮች፣ ዶዘሮችና ና እልፍ የጭነት መኪኖች ይጠቀሳሉ። ሳሊኒ ብርቱ ክንዱን ያሳየበት ድንቅ ፕሮጀክት ነበር። ሶስተኛ ኮይሻ የሃይድሮ ኤሌክትሪክ ፕሮጀክት ከአዲስ አበባ በ540 ኪሎ ሜትር ርቆ በደቡብ ምዕራብ ኢትዮጵያ ክልል ኮይሻ ወረዳ ግንባታው እየተከናወነ ያለው የኮይሻ ግድብ የኦሞ ወንዝን መሠረት አድርጓል። ይህ ግድብ ጊቤ ሶስት ከተገነባበት ስፍራ በ120 ኪሎ ሜትር ርቀት ላይ ይገኛል። ኮይሻ የውሃ ኃይል ማመንጫ ግድብ ከባህር ጠለል በላይ 783 ሜትር ላይ የሚገኝ ሲሆን 201 ሜትር ከፍታ ይኖረዋል። ኮይሻ የተጀመረው በፈረንጆቹ 2016 ሲሆን በዚህ ዓመት መጀመሪያ ላይ ፕሮጀክቱ 65 በመቶ ያህል መጠናቀቁ ተዘግቧል። ሙሉ በሙሉ ስራ የሚጀምርበት ጊዜ ደግሞ በ2026 ወይም በ2027 ነው ተብሎ ይጠበቃል። የግድቡ ከፍታ 175 ሜትር አርሲሲ ግድብ ሲሆን ጠቅላላ ኃይል ማመንጨት አቅሙ ደግሞ 2160 ሜጋዋት ሆኖ 8 ባለ 270 ሜጋዋት ተርባይኖች ተገጥመውለታል። በበርካታ ሚሊየን ሜትር ኪዩቢክ ኮንክሪት ጥቅም ላይ እየዋለ ሲሆን ሲጠናቀቅ አስደናቂና የኢትዮጵያ ሌላ ከፍታ የሚሆን ፕሮጀክት ነው። ግድቡ ሲጠናቀቅ በጠቅላላ ወደ 6.1 ቢሊየን ሜትር ኪዩብ ውሃን መያዝ የሚችል ሲሆን ግንባታው ላይ ከ15000 ሰዎች በላይ እየተሳተፉ ነው። ይህንንም ፕሮጀክት እየመራው ያለው የጣሊያኑ ሳሊኒ ነው። የተወደዳቸው የሰሞነኛ ቤተሰቦች ሆነም ቀረም አዲሱ የኃይል ማመንጫ ሊገነባ ጫፍ ላይ ነው። ይህንን የሚሰራው ደግሞ ሳሊኒ መሆኑ እውን ሆኗል። መጪውን አብረን የምናየው ሲሆን አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡኑን እያልን እንሰነባበት። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም